ሰላም ወዳጆች፣ ትላንትና እና በቀደም እየሰማን ያለነው ነገር ትንሽ ደስ የሚል አይደለም። ምን ያህል ትክክል እንደሆነ ብዙ ማረጋገጫና መረጃ ሳይሆን ማስረጃ ያስፈልጋል። በመረጃ ደረጃ ብዙዎቻችን ሰምተናል ብዬ እገምታለሁኝ። እሱም ርዕሱ ላይ እንዳያችሁት የግብፅ ጉዳይ ነው። ግብጾች በቃ ሊተውን አልቻሉም። በጣም በቅርብ ርቀት ከግራ ቀኝ፣ ከኋላ ከፊት እየተከተሉን ነው። በቃ እግር ተወርች ይዘውን ከበርካታ ዓመታት ጀምሮ ኢትዮጵያን የማቆርቆዝ ፣ ኢትዮጵያ በሀብቷ እንዳትጠቀም፣ ሰላም እንዳታገኝ የውስጥም የውጭም ጠላት እየቀጠሩ በርካታ ወንጀሎችን በኢትዮጵያ ላይ ሲፈጽሙ ነበር። በርካታ የታሪክ ማስረጃዎች ያሳያሉ። በእምነትም ቢሆን እምነቱ እንግዲህ ዓለም አቀፋዊ ነው፣ ችግር የለውም። ኢትዮጵያ ጳጳስ እንኳን እንዳይኖራት ከፍ ያለ ጫና ሲያደርጉ የነበሩ ሰዎች ናቸው። ኋላ ላይ የኢትዮጵያ መንግስት ወይም አፄ ኃይለ ሥላሴ ይሄን ነገር ሰርዘው ከሀገር ውስጥ ጳጳስ መሾም እስከጀምረበት ድረስ ፍትሐ ነገሥትና ሌላ አንድ መጽሐፍ አለ። እንዲሁ እነሱ የታሪክ ምሁሩ ነፍሱን ይማርና ትላንትና ያረፈው ማን ዴሌቦ ናቸው ፕሮፌሰር ላጲሶ እሳቸው እንዳስቀመጡት ፍትሐ ነገሥትን ሁሉ ጽፈው ወደኛ ልከው እግር ተወርች ይዘውን ብዙ ነገር ኢትዮጵያ ሲያሰናክሉ የነበሩ ናቸው። እንግዲህ የድሮ ድሮውን ትተን አሁን ሰሞኑን ጅቡቲ ገብቷል፣ እና ወደብ እየተከራዩ ነው፣ እየገነቡ ነው ውል አድርጓል፣ ስምምነት አድርጓል ወይ ለመገንባት አሊያም እዛ ለመስፈር የሚል ነገር በተለያየ መንገድ ከተለያየ ምንጮች እየሰማ ነው ያለ። ይሄንን አያረጉም ብሎ መጠርጠር አይቻልም። በትክክል ያረጋሉ። ኢትዮጵያን ያሰናክላል የሚሉትን ነገር ሁሉ ከማድረግ ወደኋላ ኋላ አይሉም። እስከ ዛሬም ኢትዮጵያን የባህር በር ያሳጡ ኢትዮጵያን የውስጥ ሰላም በከፍተኛ ደረጃ ሲረብሹ የነበሩ ሰላም ለሚነሱም ጠመንጃ ጥይት በሻቢያ በኩል ሲያቀብሉ የነበሩ እነሱ ስለመሆናቸው ማንም የፖለቲካ አዋቂ መሆን አይጠበቅበትም፣ ይሄን ለመረዳት ማለት ነው። ሰሞኑን ሰሞኑን አይደለም፣ ኦልሞስት ላስ ሴቨን ይርስ ማለት ይቻላል። የዶክተር አብይ መንግስት ወይም ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የሰላም ሎሬት በተደጋጋሚ በግላጭ የባህር በር ያስፈልገናል ብሎ ሲናገር ነበር፣ ወደ ስልጣን ከመጣበት ጊዜ ጀምሮ። አሁን በጣም ሲሪየስ እየሆነ የሁሉም ሕዝብ ጥያቄ ሆኖ ቅቡልነቱን በከፍተኛ ሁኔታ ጨምሮ፣ ዓለምም እያወቀ ነው። ይሄ ነገር ሻቢያን እንቅልፍ ነስቷል፣ ግብፅን እንቅልፍ ነስቷል፣ ሌሎች የሩቅም የቅርብም ጠላቶችን፣ በተለይ የነሱ ተላላኪ የሆኑ ባንዳዎችን እንቅልፍ ነስቷል። ስለዚህ አሁን ያልኩትን ግብጽ በጅቡቲ በኩል እዛ አካባቢ ወደብ መገንባት ይሁን እዛ የመስፈር እንቅስቃሴ አታደርግም ብሎ መናገር አይቻልም። ሶ የኢትዮጵያ መንግስት ከዚህ በኋላ ያነሳውን ጥያቄ ተግባራዊ ለማድረግ ፈጣን እርምጃዎችን እና ፈጣን እንቅስቃሴዎችን ማድረግ አለበት የሚል አቋም አለኝ። ለዚህ ነው ገብቼ የሚችን ሀሳብ ለመስጠት የፈለግኩት። በሀሳብ ደረጃ ባህር በር ያስፈልገናል ያስፈልገናል እያልን መቆየት የለብንም። ይህን ጠቅላይ ሚኒስትሩም በሽምግልና በምን በምን ስም እንዲቆይ እንዲዘገይ አንፈልግም ብሏል። እኔ ይሄ ነገር በአስቸኳይ ባስቸኳይ በየትኛውም አቅጣጫ ይሁን የባህር በሩ ስራ ላይ እንዲውል ካልተንቀሳቀስን በስተቀር ምናልባትም ህዝቡ እንደሚለው መንግስት ባይልም ማለት ነው። በእርግጥ መንግስትም ብሏል። በቀደም ዶክተር አብይ አህመድም ስለ አሰብ አንስቷል። እንዴት የኢትዮጵያ የባህር በር እንዳጣች በተለይ ከኤርትራ ጋር ተያይዞ ምንም አይነት ሰነድ ፈልገን አጣን ብሏል የኢትዮጵያ ጠቅላይ ሚኒስትር። ስለዚህ ነገሩ ቀስቱ ወደ ኤርትራ አሁን ወደ ያዘችው የባህር በር ወይም አሰብና አካባቢው ስለሚመለከት ሻቢያ መንግስት አይተኛም። ከቻለ አይደለም ግብፅ፣ የኢትዮጵያ ቋሚ ጠላት የሆነችውን ግብፅ አይደለም ከፈለገ ከኤዥያ ከጃፓን ወይ ከኒውዚላንድ ወይ ከአውስትራሊያ አለያም ከአሜሪካ ወይ ከሰሜን አውሮፓም እሺ የሚለው ካገኘ ከላቲን ጨምሮ ይዞ አምጥቶ እዚህ ማስፈሩ ኢትዮጵያ ከምትጠቀም ሌሎች መጥቶ እዚህ ቁጭ ይበሉ ብሎ ማምጣቱ አይቀርም። እሺ አይሉም እንጂ እሺ ካሉት በቃ የትኛውንም እርምጃ መታጠር ካለበትም በሽቦ በኤሌክትሪክ አጥር እንደሚያጥር አይሆንለትም እንጂ የትኛውንም ኢትዮጵያ ወደ ባህር እንዳትጠጋ ሊከለክልልኝ ይችላል የሚለውን የትኛውንም ኃይል፣ ቡድን፣ አገር ወደዚህ መጥራቱ መሳቡ አይቀርም። አሁን ፊት ለፊት ከሚናገረው በላይ ውስጥ ለውስጥ ብዙ ስራዎችን ሻቢያ እንደሚሰራ አልጠራጠርም። ግብጽም አሁን በሻቢያ ግብዣ እንደሚሆን ማነው ጅቡቲ በሻቢያ ግብዣ በግብጽም ፍላጎት ሊሆን ይችላል ሊሆን ይችላል ብቻ ሳይሆን እንደዛም ነው የሚሆነው። ስለዚህ ይሄ ነገር ወደ ሌላ መንገድ ሳይስፋፋና ሌላ ችግር ሳይፈጠርብን ከሁለት ከሶስት አገር ጋር ግጭት ውስጥ ሳንገባ የዚህ የቀይ ባህሩ ወይም የአሰቡ ወደብ አስቸኳይ ወደ ስራ ሊገባ ይገባል። ይሄ ስል እኔ ግጭት ጦርነት ፕሮሞት እያረኩ አይደለም። በፍጹም ሰላም ነው ምንፈልገው። ነገር ግን እንዲሁ የዋሆችም መሆን የለብንም። እንዲሁ እያወራን ከዛሬ ነገ ሻቢያ አምጥቶ በመሶብ አድርጎ ወይም በሆነ ስጋጃ ወይም ምንጣፍ ጠቅልሎ አምጥቶ ይሰጠናል የባህር በር ብለን የምናስብ ሞኞችም አይደለንም። እንደዛም እንደማንሆን ተስፋ አረጋለሁ። እና የኢትዮጵያ መንግስት ቶሎ ቀልጠፍ ብሎ ሌሎች መዘዞችን ሻቢያ የተለያየ አግሪመንት እየፈጸመ የባህር በሩን ሳይዘጋብን በአስቸኳይ ወደ እርምጃ ወደ ተጨባጭ እርምጃ እርምጃ ስል ማለት ነው፣ ገብተን የባህር በሩን ብናስመልስ የተሻለ ይመስለኛል ይመስለኛል። ይሄ የዜግነት አስተያየት ነው፣ የዜጋ አስተያየት ነው። እኔ እንደ አንድ ዜጋ ነው ይሄን አስተያየት የምሰጠው። ትንሽዬ ፖለቲካም እንደሚገባኝ ሰው፣ እንደሚያነብም ሰው፣ የሚዲያ ሰው እንደመሆን ምረዳውን እንደ መሆኔ የምረዳውን ነገር ነው። አሁን መንግስት ይህን ነገር እንደው ፈጠን ቢያደርገው ማርሹን ቢቀይር ስፒዱን ቢጨምር ጥሩ ነው ለማለት ያክል ነው። ወዳጆች፣ ሼር አድርጋችሁ የሚመለከተው ጋር አድርሱ። አስተያየት ካላችሁ ደግሞ ዛሬ ማታ በአንድ ሰዓት አንድ ሰዓት አለ በአስራ ሁለት ሰዓት ዛሬ ማታ በዚህ ዙሪያ ውይይት እናደርጋለን። በዚህ የግብፅ ወደ ቀይ ባህር ወይም ወደዚህ ወደ ምስራቁ ኢትዮጵያ ወይም ወደ አሰብና ጅቡቲ አካባቢ መጠጋትን በወሬ ደረጃ ይሰማችሁ ያረጋገጣችሁ፣ ዛሬ ማታ ገብታችሁ ሰፊ ውይይት እናረጋለን። መሳተፍ ትችላላችሁ፣ አስተያየት መስጠት ትችላላችሁ። ይሄን ለማለት ነው። እንዲያ እንዲሆንና እንድትሳተፉ ደግሞ ፎሎ ማድረግ አትርሱ። ፎሎ ካላረጋችሁ ውይይት ሲጀመር ቲክቶክ መልእክት አይልክላችሁም። ፎሎ ስታደርጉ ግን ልክ ውይይት ስንጀምር ቲክቶክ ያሳውቃችኋል እና ገብታችሁ መዋየት ትችላላችሁ። የባህር በር ግድ ነው። ቴንክዩ። ገለቶማ የቀነልህ